ሰላም ሰላም ሰላም ሰላም እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አለው አንዶ ገና ነው፣ እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት ስለ ሪስኪው ቦት ሲሆን ይህ ከፍታችን መታየት፣ ይሄ ሪስኪው ቦትስ ጆዲያ ትባላለች። እቺ ሪስኪው ቦት እና እቺ ሪስኪው ቦት ወደ አስር ሰው ትይዛለች፣ አስር ሰው ትይዛለች። ይህ ሪስኪውን ቦት የምንጠቀመው በአደጋ ጊዜ ምክንያቱም መርከቢቷን ልትሰምጥ ካለች ይህን እስኪው ቦት ወደ ውሃ ላይ እናደርግና ወታችን መዘገብተን ልናመልጥ እንችላለን፣ ከአደጋው ልንጠፍ እንችላለን። ወይም ደግሞ መርከቡ የሄደ አጋጣሚ ድንገት ሰው ቢወድቅብን ወደ ውኃ ውስጥ ቢወድቅ ካለበት ለማምጣት የምንጠቀመው በዚህ እስኪው ቦት ነው ማለት ነው። አሁን አሳያቸዋል ከሚል ይህ ይህ የምታዩት ነገር የሪስክ ቦቱ ኢንጂን ነው። ይሄ ኢንጂን ነው። ኢንጂን ነው። ይሄ ኢንጂን በዚህ ጋር ቁልፍ ቁልፍ ቁልፍ አለው። ቁልፉን እናበራውና ከዛ ቁልፉን ካበራ በኋላ ቁልፉን እናስነሳዋለን። ይህ ሞተር ከተነሳ በኋላ ይህ የምታዩት እዚህ ጋር ተርባይን ነው። ተርባይ ባይ ምንድነው የሚያደርገው? ይሄ እንደምታዩት እዚህ ጋር ይሄ ሮቴት ስናደርገው ወደ ወደዚህ ስናመጣው ተርባይን መሽከርከር መሽከርከር ይጀምራል ማለት ነው። ሆስ እንዳለ እየቀዘፈ እየቀዘፈ መሄድ ይችላል። ስለዚህ እንደምታዩት ይህ የምታዩት ደግሞ እዚህ ጋር የምታዩት ማርሽ ነው። ስፒድ ሜከር ነው። ስፒዱን መጨመር መቀነስ ምንጭ ነው። በዚህ ማርሽ ነው ማለት ነው። በዚህ ማርሽ መጨመርም መቀነስ እንችላለን። ስለዚህ ስላያችሁ አመሰግናለሁ። ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ዩቲዩብ መልካም ጊዜ። ባይ ባይ ባይ።